ተመልከቱ እቺ ፍልቅልቋ ልጅ የፋኑኤል እህት ነች፣ ቢቱ ትባላለች። ኢንጂነር ነች፣ ዲዛይነር ነች፣ እናትም ነች። በብዙ የህይወት ጎዳናዎች ላይ የተለያዩ ስራዎችን በመስራት በጥረት ልጆቿን እምታሳድግ አንዲት ወጣት እህታችን ነች። ታዲያ ከሰሞኑ በነበረው በፋኒና ሳምሪ ጉዳይ ብዙ ነገር ስሟ ሲነሳ ነበር። ይኸውም ሳምሪና እናቷ ጂጂኪያ፣ አንደኛው የትዳር መበጥበጥ ምክንያት የነበረችው የፋኑኤል እህት ነች በማለት ብዙ ነገር ስትወቀስ ነበር። ብዙ ትችቶች፣ ብዙ ስድቦችም ሲወርዱባት ነበር። ታዲያ እነዛን ምክንያት በማድረግ አንዳንድ ሰዎች አሁንም ድረስ እቺ እህታችን ቲክቶክ ላይ የተለያዩ ቪዲዮችን ስትለቅ የማይገቡ ኮመንቶችን ያደርሷታል። ከነዚህም አቤቶቹ እንዲህ የሚሉ ነበር። ወንድምሽን ትዳሩን አስበተሽ፣ ወንድምሽና ሳምሪን አለያየሽ፣ ትዳሩን አፋታሽ እያሉ የማይገቡ ቃላትን በመጠቀም ጭምር እቺን ፍልቅልቋን ቢቱን ብዙ ጥቅሶች ይናገሯታል። ታዲያ ይህንን በተመለከተ ጠቅለል ባለመልኩ ከባድ መልስን በጽሁፍ ሰጥታለች። ስለተባሉት ጉዳዮችም የራሷን ሀሳብ አጠር መጠን ባለመልኩ የመልስ ምትን ሰጥታለች። ቢቱ ሀበሻዊት በመባል የምትታወቀው የፋኒ እህት ታዲያ በብዙ ቦታዎች ስሟ የሚነሳው የፋኒ እህትን በተመለከተ በፋኒና ሳምሪ ትዳር መካከል እሷስ ያላት አቋም ምንድን ነው ያሉ ብዙዎች ስለጠየቁበት ሁኔታ፣ እንዲሁም እሷም ሰጥታለች ስለተባለው መልስም ጠቅለል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 ብዙዎች በዚህ ትዳር መፍረስ አዝነዋል። በተለይ ከዩትዩብ ከድሮ ጀምሮ የምናቃቸው ከድሮ ጀምሮ ፍቅራቸውን ሲያሳዩን የነበሩ በብዙ ነገር እየተፈተኑ አብረው መዝለቅ እንደሚቻልም ሲያሳዩን የነበሩ ቤተሰብ የሆኑ የልጆች እናት አባት የሆኑት ፋኒና ሳምሪ እንግዲህ ባልጠበቅ ነው ባላሰብ ነው መልኩ መለያየታቸው ተሰምቷል። ከተለያዩም በኋላ የተለያዩ ነገሮች አልፈዋል። እንግዲህ የዛ ሰሞን የተከታተላችሁ ታዲያ እንግዲህ የፋኒና ሳምሪ የትዳር መፍረስ ዋነኛ ምክንያት ከባድ ነገርም አድርጋለች ሳምሪንም በድላለች እየተባለ በተለያዩ ቦታዎች ስሟ ሲነሳ የነበረው አንደኛዋ ግለሰብ የፋኒ እህት ነበር። ይሄም እንግዲህ የሚነሳው በሳምሪና በእናቷ ጂጂኪያ ነበረ። ጂጂኪያም በጣም መጥፎ ስም በመስጠት ነው እንግዲህ ይችን ግለሰብ ብዙ ነገር ትናገራት የነበረው ማለት ነው። ታዲያ ያንን ዋቢ በማድረግ አንዳንድ ሰዎች በተለያዩ ቦታ የራሷ ቲክቶክ ላይ ቪዲዮ ስትለቅ የተለያዩ ኮመንቶች ያደርሷታል። ታዲያ ለእነዛ ኮመንቶች ነው እንግዲህ በጽሁፍ በሚመስል መልኩ አጠር ያለ መልስ ሰጥታለች። ኮመንት ሪፕላይም አድርጋለች። መልሷ ሁሉ ብዙ ነገርን በአንዴ የሚመልስ ነው። ብለው ብዙዎች ደግሞ ይህን ጉዳይ እንደ አዲስ እያነሱት ይገኛሉ። በዝርዝር ነው እሱንም ማሳያችሁ። ይህ ጉዳይ እንግዲህ የተከሰተው በጥቅምት አንድ አጥንት የሚባል ፕሮግራም ይዘጋጃል በኤግዚቢሽን ማዕከል ታዲያንን ምክንያት በማድረግ ቢቱ እናቷን በመያዝ ልጆቿንም በመያዝ እዛ ፕሮግራም ላይ ትታደማለች ማለት ነው። ታዲያ እዛ ፕሮግራም ላይ ታድማም የነበረበትን የፕሮግራሙን ቫይብ አጠቃላይ ቪዲዮ ቀርጻ በዩቲ በቲክቶኳም አጋርታ ነበረ። እንግዲህ ይሄ ቪዲዮ እንደምትመለከቱት ነው። እሷም እዚህ ጋር ስትዝናና ይኸው፣ ሹራቧ የለበሰችው ልብስ ተመሳሳይ ነው። ከልጆቿ ጋር ጥሩ ጊዜ ስታሳልፍ ነው። ሌላ ምንም አይነት የተናገረችው ነገርም የለም። እናቷም ነበረች፣ ያው ይህም ማለት የፋኒ እናት ማለት ነው። በዚሁ ፕሮግራም ላይ ነበሩ። ይኸው የፋኑኤል እናት እዚህ ጋር እየሳቁ እንደምንመለከታቸው ታዲያ እንግዲህ እዚህ ፕሮግራም ላይ ይሄንን ፕሮግራምን ካረገች በኋላ ደግሞ የራሷን ደግሞ ለብቻ ቀርጻ ቲክቶክም ስለምትለቅ ይሄንን ለቃ ነበር። ታዲያ በኮመንት በመምጣት ነው እማይገቡ ዘለፋዎች ሲያደርሷት የነበረው ቅድም ያልኳችሁን ምክንያት ዋቢ በማድረግ አንቺ አለያይተሻል፣ የሰው ትዳር አስበትነሻል እያሉ ነው የማይገባ ነገር አንዳንድ ሰዎች ሲያደርሷት የነበረው። እስቲ ወደ ኮመንት ልውሰዳችሁና አጭር በመሰለ መልኩ የሰጠችውንም መልስ ሪፕሌም ላሰማችሁ፣ ላንብብላችሁ ይኸው እንደምትመለከቱት እዚህ ጋር አሁን ልጆቹን አለያይተሽ እንዴት ውስጥ ሰላም ሆነ ያን የመሰለ ትዳራቸውን የሚላለ እንግዲህ ሰው ሚዲያ ላይ በሚነገረው ብቻ አምኖ ውስጡ ቤተሰባዊ ጉዳያቸው ምን ይሁን ምን እንኳን ሳያቅ ይችን ልጅም የሚኮንን አለ። እንደምትመለከቱት ያው አድናቂዎቿ የተለያዩ ነገሮች የሚናገሯት አሉ። በእርግጥ የፋኒ እህት አንደኛ የኔ ጣፋጭ፣ የኔ ወርቅ፣ ጥሩ ጥሩ ነገር የሚኮምትላት ነበሩ። እዚህ ጋር ደግሞ እንግዲህ ወንድማማቾቹ አሉ። ዊዝዳኒ እና ፋኒ የሚለው ደግሞ እንግዲህ የፋኒ ወንድሞቿ ናቸው። ፋኒ ፋኒ ነው። ዳኒ ደግሞ እንግዲህ ሌላ ወንድማቸው ነው። እነሱም ያው ኮመንት አድርገውላታል። በመቀጠል እዚህ ጋር ተመልከቱ። እጅግ በጣም በሚደብር መልኩ ነው እንግዲህ ኮመንት የተደረገው። እንደምትመለከቱት አፈር አባሽ ቢ። እኔ ሰው እንደዚህ ተብሎ እንግዲህ ይሰደባል ብዬ ትንሽ ይከብዳል። በመቀጠል ምን ይላል? የሰው ትዳር በጥብጠሽ ትደንሻለሽ አግኘው እንግዲህ በዚህ ያህል ደረጃ ለሰው እንደዚህ ኮመንት ማድረግ ትንሽ ይከብዳል። እሷ ምንድ ነው እጥር ምጥን ባለመልኩ የመለሰችው አይተሻል የሚል ነው እንግዲህ ከዛ በሪፕሌ ደግሞ ያው ይህንን ኮመንት ላረገውን በመናደድ ከታች እንደምትመለከቱት ስድብም፣ እንዴት እንደዚህ ኮመንት ይደረጋል፣ ደግ አረገች ብሎ በንዴትም ለቢቱ ወይም ለፋኒ እህትም በሪፕሌ የመለሰ ሰው ነበር ማለት ነው። እንግዲህ ጠቅለል ባለመልኩ እሷ ጋር ያለ እውነት እንዳለ ታውቃለች። ምንም አይነት ነገር ወደ ሚዲያ መታ ግን ምንም ነገር አልመለሰችም። በሳምሪም፣ በእናቷ ጂጂኪያም ብዙ ነገር ላይ ስሟ ተነስቷል። ብዙዎቻችንም እናስታውሳለን። ታዲያ ምንም አይነት ነገር ነው እንግዲህ ስለተባሉት ጉዳዮች እሷ ሚዲያ ላይ ወጥታ ያልመለሰችው፣ ነገር ግን አንዳንድ ሰዎች መስመር እያለፉ ራሷ በምትለቀው የቲክቶክ ቪዲዮ ላይ የማይገቡ ቃላቶች ሲናገሯት እንግዲህ ያው ያላያችሁትን ነገር እንደዚህ ለማለት አትሞክሩ፣ ያልሰማችሁትንም ነገር ደግሞ እንዲህ ለመፍረድ አትሞክሩ እያለች ነው። አጠር ባለመልኩ የኮመንትሪ ፕሌይስ ስትሰጥ የተመለከትናት ማለት ነው። እኛም እዚህ ጋር አንድ ወሳኝ ነጥብ ማከል እንፈልጋለን። ፋኒና ሳምሪ እጅግ ይዋደዳሉ። እውነት ሁለቱንም እኛ እንወዳቸዋለን፣ እናከብራቸዋለን። ሁለቱ አንድ ላይ በነበሩበት ሰዓት ጥሩ ፍቅርን አሳይተውናል። አሁን ተለያይተውም ስራቸው ላይም ፎከስ አድርገው ስራቸውን እየሰሩ ነው። አብረው ቢቀጥሉ የእውነት በጣም ደስተኛ ነን። በተለይ ደግሞ የዩቲውብ ቻናላቸው በጣም ብዙ ተመልካች የነበረው እጅግ ትልቅ የሚባል ዩቲውብ ነበረ። ታዲያ ዩ ባቸው ራሱ ዛሬ ላይ እንደዚህ ቀዝቅዞ ቪዲዮ ከተለቀቀበት አብረው ከታዩበት ራሱ ወራቶች ተቆጥረዋል ብሎ ራሱ ዩቲዩብ ሲያወጣው የእውነት ትንሽ ቅር የሚል ነገር አለው ሁለቱን አብሮ ለለመደ ሰው። ታዲያ እንግዲህ በእነሱ መካከል ብዙ ነገር ገብተዋል፣ ብዙ ነገር ተባብለዋል። ግጭቶቹ አንዳንድ መባባሉ ቃላት መወራወሩ እያደረ እያደረ እየሰፋ እየባሰ የመጣ ነገር ነው። ታዲያ በስተመጨረሻ መለያየታቸው ሲሰማ ነው ሁለቱም በየፊናቸው ሲናገሩ የነበረው። በፋኒም በኩል የተለያዩ ወቀሳ ሳምሪንም እንዲሁም በእናቷ በኩል የደረሰበትን ወቀሳ አቅርቧል። ሳምሪም ደግሞ እንግዲህ በፋኒ ቤተሰቦች በኩል መጠቀሚያ ሆኛለሁ ምንም አላረጉ እኔ ከኔ ብዙ ተጠቅመው እነሱ ግን ምንም ነገር አላረጉልኝም ፍቅርን እንኳን አልሰጡኝም ገንዘቤን ነው የፈለጉ የነበረው ስትል ነበር። እናቷ ጂጂክያም ገንዘቧን ተጠቅመው ልጄን ተዋት እያለች ብዙ ነገር ስትናገር ነበር። እነዚህ ጉዳዮች ሚዲያ ላይ ወጥተው ተነገሩ ተሰሙ እንጂ የእውነት በዛ ቤተሰብ መካከል ምን ተፈጠረ? እውነት የፋኒ እህት በደለች ሆይ አልበደለች? እኛ የእውነት ለመናገር ከስሜታዊነት ወጣ ብሎ ቢታይ ማንም ይህንን ጉዳይ አያቅም ከዛ ቤተሰብ ውጭ። ስለዚህ በተነገረን ሚዲያ ላይ በሰማነው ነገር ምንም ባልተጨበጠበት ሁኔታ አንድ ሰው ላይ ፈርዶ አንቺ አፋታሽ አንቺ እንዲያልሽ እያሉ ያን ሰው ማሸማቀቅ የእውነት ልክ ነው ብዬ አላስብም። ይቺ ግለሰብ ምንም አይነት ቪዲዮ ላይ መልስን በሚመስል መልኩ አንዴም መልስ ስትሰጥ አልተመለከትንም። እንደዚህ አይነት ቪዲዮ ባለቀቀችበት ሁኔታ የራሷን ስራዎች የራሷን ቪዲዮዎች በምትለቅበት ጊዜ የማይገቡ ከዚህ በፊት የተባሉ ነገሮችንም እየሰሙ ምንም ባልተረጋገጠ ሁኔታ ያንን ሰው ማሸማቀቅ፣ ያንን ሰው ሌላ ስም መስጠት ትክክል ነው ብዬ አላስብም። እሷን በአጭር ቃል የገለጸችው ይህንን ነው አይተሻሉ እውነት ነው እንግዲህ ኮመንት ያደረገችላት እንደ ቤተሰብ ና ነው አፋታሽ እንዲያረግሽ እያለች ስትሆን ጅራት የነበረው በአጭሩ ያለቻት አይተሻሉኝ ነው። ከዚህ በላይ እኔ እንግዲህ ምንም አይነት መልስ አለ ብዬ አላስብም። ስለዚህ ቢቱን የምታቋት ታቋታላችሁ ብዬ አስባለሁ። ከዚህ በፊት በነበራት የዩቲዩብ ቻናል ብዙ ነገር ትሰራ ነበር። ከወንድሟ ጋር ከፋኒ ባለቤት ራሱ ከሳምሪ ጋር በብዙ ነገር አብረን እናያቸው ነበር። የእውነት እኔ ሳምሪን ራሱ ጥሩ ነገር ነው የምመኝላት። እኔ ያኔ ድሮ ኢትዮጵያ መጥተው ራሱ የተለያዩ የቤተሰብ ጊዜ አብረው ሲያሳልፉ፣ ሳምሪን ፍቅር ሲያሳዩት፣ ክብር ሲያስዋያት እኔ ለሳምሪ ራሱ የእውነት በጣም ነበር ደስ የሚለኝ። ምን አይነት ጥሩ ቤተሰብ ያለበት ፍቅር ገባች። እሷም ብትሆን አክባሪያቸው ብትሆን ነው እንደዚህ ወደዷት። እሷም ጥሩ ፍቅር ብትሰጣቸው ነው ጥሩ ነገር እነሱ የሰጧት ብዬ የእውነት ጥሩ ነገር እንዳለ ይሰማኛል። ሳምሪም የማይካድ ሀቅ በነበረችበት ከፋኒ ጋር በነበረችበት አጠቃላይ ጊዜያቶች እሷም ጥሩ ፍቅር አሳይታቸዋለች ብዬ አስባለሁ። ለዛም ነው እንግዲህ ተከባብሮ የኖሩት ግን ነገር ግን አንዳንዴ ችግር ሲመጣ እነዛን ነገሮች ሁሉ በዜሮ እያባዙ የአንድን ሰው ውለታም በሁሉም ነገር በዜሮ እያጣፉ የዛን ሰው መጥፎ ነገር ማብዛት ጥሩ ነው ብዬ አላስብም። አሁንም ቢሆን እነዚህ ቤተሰቦች ክፉ ደግ ብዙ ነገር አልፈዋል። በመካከላቸው ፋኒና ሳምሪ ልጆች አሏቸው። ነገ አንድ ላይ የመሆን እድል ሊያመጣ ይችላል፣ እንደ ፈጣሪ ፍቃድ። ስለዚህ ነገ አንድ ላይ ሲሆኑ የሚያሳፍር ነገር ኮመንት ባታረጉ ጥሩ ነው። እነዚህ ሰዎች ተለያይተው የማይለያዩ ናቸው። ስለዚህ እባካችሁ በማናቀው ምንም ባልተረዳ ነው፣ ሚዲያ ላይ ብቻ በተሰማ ነገር የቤተሰብ ጉዳይ ውስጥ እየገባን የማይገቡ ኮመንቶችንም እየሰጠን ሌሎች ሰዎችን አናሳዝን ለማለት ነው የምፈልገው። አሁንም ቢሆን ፋኒም ሳምሪም ፈጣሪ አምላክ ለየብቻቸው በሚጓዙበት ጎዳና ሁሉ በሚሰሩት ስራ ሁሉ ፈጣሪ አምላክ የተሳካ ነገር እንዲገጥማቸው ሁሌ በጥሩ በረከት እንዲባርካቸው የእውነት ከልብ እመኛለሁ። ቢቻል ወደፊት አብሮ ቢሆኑልን ካልሆነም ደግሞ ቤተሰባዊ ግንኙነታቸው በክብር ሁለቱም ቤተሰብ ጋር በክብር ሆነው ቢቀመጡ ባይ ነኝ። አንዱ አንዱ መዘላለፉ ይጠቅማል ብዬ አላስብም። በተለይ ሚዲያ ላይም መውጣት አለበት ብዬ አላስብም። ሚዲያ ላይ በወጣ ቁጥር ይኸው እንደምትመለከቱት አንዳንዱ የሆኑ መረጃዎችን ይሰማና እንደ እውነት እየወሰደ አንዱ ለአንዱ ቤተሰብ ማጥቂያ መሆን ይጀመራል። ይኸው እንግዲህ እንደምንመለከተው በኮመንት ሁሉ በቃ ጭራሽ እዛ ቤተሰብ ላይ ውስጥ ሆኖ ያላየውን ነገር ነው። እንግዲህ አንዳንድ ኮመንታተር እንደሆነ ያ ሰው እንደበደለ ያ ሰው እንደተባለው ደግሞ እውነትን በድሏል እየተባለ ሁሉ የማይሆን ስም እየሰጡ ያን ሰው የሚያስቀይመው ማለት ነው። ስለዚህ ባካችሁ ከእንደዚህ አይነት ነገር ወታችሁ፣ በክብር አንድ ላይ ከሆናችሁ ሆናችሁ፣ ካልሆናችሁም ደግሞ ተከባብራችሁ ልጆቻችሁን የምታሳድጉበት ነገር እንዲፈጠር በማለት እንደ ሁልጊዜው የዛሬን መልእክቴን እዚሁ ላይ ማብቃት ትፈልጋለሁ። ባካችሁ ቢቱ ሀበሻዊት እህታችንንም የማይገባ ኮመንት በመስጠት አናሸማቃት። ራሷ የምትሰጠው መልስ ካለ ራሷ የምትሰጥ ይሆናል። አለበለዚያ ግን በማይገቡ በተረጋገጡም ይሁን ባልተረጋገጡ ወሬዎች እህታችን በምትለቀው ፖስት ላይ አናሸማቃት በማለት የዛሬ ቪዲዮን እዚ ላይ አበቃለሁ። በሌሎች ጉዳዮች እስክንገናኝ ድረስ ለዛሬ ይዘንላችሁ የመጣነው መረጃ ይመስል ነበር። በሌሎች ቪዲዮች እስክንመለስ ሰላሙን ሁሉ ተመኘውላችሁ፣ ሰላም።